ፍቅርዬ አሁንም ላብሬ ስሜት አላት ወይም ደግሞ በቅጽል ስሙ አበጋዝ እየተባለ የሚጠራው ልጅ ስሜት አላት እየተባለ ነው ማለት ነው። እንዲሁም ደግሞ ፎቶ እሷ ቤት ተገኝቷል ወይም ደግሞ ስልኳ ላይ ፎቶ አለ ምናምን ነገር ተብሏል። እንዲሁም ደግሞ በሰው የጠላሁት በራሴ በመወዳቸው ያየሁት ስህተት አለ እሱንም ምክንያቱም ስለምወዳቸው ብቻ የሆነ ስህተት ሲሰሩ ሳልናገራቸው ላልፍ አልችልም። ማንኛውንም ሰው እንደምናገረው እናገራቸዋለን ስህተት ተሰሩ ማለት ነው እና እንግዲህ ዝሮ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። እናንተ እንዴት ናችሁ? ቪዲዮ ላይክ አርጉ። ወንድም ደግሞ ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። እንግዲህ ትናንትና ፍቅር እየነፈፉ በአዲስ ለይ ተባለ ቪዲዮ መጥተዋል። እንግዲህ እሱ ምንድነው ፉፉ አሁንም ለአብርሽ ስሜት አለሽ ምናምን ነገር ስላት ነበር። ፍቅርዬን እና ብዙ ልጆች ድራማው ሊጀመር ነው እንደገና ደግሞ በቃ። አብርሽ እና ሩታ ካልተነሱ ቻናላችሁ አያድግም ወይ ምናምን በቃ፣ የተለያየ ጉራም ጭምር ምናምን አንዳንዶቹ የምትናገሩ ልጆች አላችሁ ማለት ነው። ምንድነው እነሱ አቤል አቤል ብርሃኑም አልተነሳ አቤል ብርሃኑ ስንት ቻናል አለው አሁን ሚሊዮን ሚሊዮን የገባ እንኳን አብሬሽ ማለት ነው። ምን ነው አብሬሽ ካልተነሳ እኔ እኮ ግርም የሚል በቃ አብሬሽ የሆነ ነገር የሆነ ሰው አብሬሽ ካለ አይ አብሬሽ በቃ የቻናላችሁ ማሳደጊያ ነው። ሩታ ከተባለ ሩታ የቻናላችሁ ማሳደጊያ ያ ነው። ምን ነው እነሱ ሲጀምር ማለት ነው። አሁን አቤል ብርሃኑ ስንት ቻናል አለው? ሚሊዮን ሚሊ አንድ ሚሊዮን ሆለ ሚሊዮን ምናምን የገባ ብዙ ቻናል አለው። እሱንም አላነሳ ነው። እንኳን ትናንት የመጣ አብሬሽ ማለት ነው። ነገር ግን የታየው ነገር ስለሆነ ምን አልበይ ፉፉ ታውሱ ስሜት አለች ምናምን ብሎ ጠየቃት፣ ወይም ደሞ ስሜት አለች ምናምን ብሎ በገፈጣው ነገራት ማለት ነው። ከዛ ፍቅርም ተናደደ ተበሳጨኝ ምናምን ነገር እና ስህተት በሌሎቹ የጠላሁትን በሌሎቹ የጠላሁት በመወዳቸው ልጆች ላይ እያየሁ ነው ስህተት ያልኳችሁ ምንደ ታውቃላችሁ እየማሉ ነው በተለይ ፍቅዬ እየማለች ነው ማለት ነው ድራማ ነው በነገራችሁ ላይ ግን አንዳንዴ ትመላለች ማለት ነው እና እኔ ደግሞ ሌሎችን ከዚህ በፊት ቪዲዮ ሰርቼ ነበር። ሌሎቹ ልጆች እየማሉ በውሸት ለምንድን ነው ቆይ የሚምሉት? የሆነ ጥያቄ እየፈጠረብኝ ለምንድን ነው የሚምሉት እያልኩ ነበርና ፍቅርዬም ደግሞ ጀመረችው ማለት ነው። ኦ ማይ ጋድ! ተይ እንጂ ተይ እንጂ ወይ እንጂ ፍቅርዬ ይደረግልኝ። ከእሷ የጠላሁት በራሴ ልደርስ ማቆም አለባችሁ። ሲጀመር ማለት ነው ድራማ ነው ድራማ። ከማንም ከስሩ ከአብርሃም ጋር ስሪ፣ ከፍቅር ከማንም ጋር መስራት ትችላላችሁ፣ ስራ እስከሆነ ድረስ አይዳውንም ሆነ ድራማውንም ሆነ መጀመር መጨረስም ትችላላችሁ። መብታችሁ ነው ማለት ነው። ነገር ግን አትባሉ እና ደግሞ ትናንትና በጥፊ ጮህ አደረገችው ፉፉን ማለት ነው። በነገራችን ላይ ፉፉን ትናንትና ገና መታችው ፍቅርዬ ምናምን እያላችሁ ነበረ። ትናንት ብቻ አይደለም፣ ብዙ ጊዜ አጮላዋለች ማለት ነው። ይህ የቡታጂራ ሴቶች እንትን ነው። ምንድን ነው የምላችሁ በቀሪንጃ ከብታጅራ ሴቶች እንዳለ በጥፍ ያልቀመ እንዳለ እንደዚህ ቪዲዮ ሲሰሩ ሁሉም ማን በቃ እንዳለ ወንዶቹ ጥፊ ይጭቀም ሰው ሴቶቹ ተማች ወንዶቹ ተመች ናቸው ማለት ነው እና ኖርማል ነው ማለት ነው ስለ ጥፊው ነገር ግን በድራማ ቪዲዮ ስትሰሩ መማል የለባችሁ። በማንኛቸውም ሃይማኖት ለድራማ ሆነ ለውሸት ነገር መማል አያስፈልግም ሲጀመር ህዝብን ለማሳመን ማላ መግባት ይሄ ህግን ማለት መጣስ ጥሩ አይደለም ብዬ ነው የማስበው። እኔ በእኛ ማላ ከባድ ስለሆነ መማል ጥሩ አይደለም። ማ ፍቅርዬ የኛ ንግስት ማለት ነው። አትማዬ ሳትሜ ነገሮችን ትማለት ትችላለች። ድራማውን ስሩ፣ ብታድጉ ብትሰሩ በጣም ደስ ነው የሚለ። ሲጀመር ደግሞ ይሄ አብርሃም ታዋቂ ስለሆነ ነው ምናምን ለሚባለው ነገር እውነት አይደለም፣ ነገር ግን ሰው በዛ ሲል አይዳ ይመጣል፣ በዛ ሲሉ አይዳ መፍጠር ይችላሉ፣ በዛ ሲሉ ምናምን ነገር እይታውም የእያንዳንዱ ሰው ቻናል አንድ ላይ ሲዳመር ደስ ስለሚል ነው እንጂ አብርሽ ማን ስለሆነ ነው እንደዚህ? አብርሽና ሩታስ ማን ስለሆነች ነው እንደዚህ? አብርሽና ሩታ ካልተጠሩ እነሱ ቻናል አያርግም ምናምን ምናም እያሉ በጠራቁ ልጆች ማለት ነው እና እኛ ቻናላችን እንዲያድግ ብንፈልግ ማለት ነው። ድሮ ድሮ ድሮ ስንት የምንጠራቸው ቢሊዮን ቢሊዮን የገቡ ሰዎች አሉ፣ ከኢትዮጵያ ውስጥ ለራሱ ዩቱበሮች ማለት ነው። እነሱ ላይ እየጠራን መስራት ነበር። ሰው ግን የተመቸንን እና የወደድነውን ሰው ነው እንጂ እንትን የምንለው እንትን ያላል። እና እነሱ ደግሞ ያው የእሱን ስም ያነሱት ማለት ድራማውን ሊጀምሩት ስላሰቡ ነው እዛሙ የሚጀመረው ደግሞ ያው እሱ የተለየ ሰው ሆኖ አይደለም፣ ነገ ወይም እሷ የተለዩ ሰዎች ሆኖ ሳይሆን ነገር ግን ሰው ብዙ አሉ፣ ብዙ ነገር መስራት ይችላል። ሰው በዛ ሲል እንደገና ደግሞ ለምሳሌ የአንዱ ምን አሪፍ ነው። እና ለዛ ነው ብላችሁ እንጂ ራሳችሁን አታካብዱ። የኛ ልጆች እንዲናችሁ እያላችሁ አትበጥረቁብኝ ማለት ነው። እናንተ ናችሁ እኮ። ግርማ ነው የሚሆነው። እንደዚህ ነው። እነሱ ነው እንደሱ ከተነሱ ቻናላቸው አያድግም። ማይካሪ መጣችሁ ነው እና እና ፍቅርዬ ባላችሁን ማቆም አለባችሁ። ጀመር መማል አያስፈልግም። ምንም አያስፈልግም። ሰት ሙሉ ምሎ ለራሱ ዛሬ በዚህ ሰዓት እኔ የምነጋገረው ነገር ላይ ማለት ነው ምሎ ለራሱ የማይታመንበት ሰዓት ላይ ነው። በእውነት የሆነ ነገር ራሱ ምሎ ቢናገር እኔ ለማመን እቸገራለሁ። ምክንያቱም ብዙ ጊዜ በውሸት እየማሉ ስን እንትን ስላሉት ማለት ነው። እና አንድ ሰው ለራሱ እውነት የደረሰበትን ነግሮ እየማለ በእውነት ሊናገር ራሱ ለማመን ይቸገራለሁም፣ ይይ በቃ እላለሁ አላለምንም ማለት ነው። ዛሬ እንኳን በውሸት በእውነት ራሱ መቶ ቢመን የማይታመንበት ጊዜ ላይ ም ስለ እዚህ በሆነበት ሰዓት ላይ ደግሞ በውሸት ነገር መማል ደግሞ አያስፈልግም ማለት ነው። ምክንያቱም አሁን ማለት ተማለም አልተማለም ሲጀመር ድራማ ነው ነው ብሎ ነው የሚወስዱት፣ ማለት ነው ተመልካች። ለዛ ነገር ደግሞ መማር አያስፈልግም ማለት ነው። ዝም ብሎ መስራት ነው። የሰው እንትን ሻላለ ስለዚህ ዝም ብላችሁ ስራችሁን ስሩ። እደጉልኝ፣ ጉልኝ፣ የኔ ታዳጊዎች፣ የኔ ጣፋጮች፣ የኔ ውዶች እደጉልኝ ግን ሰዓታት ቁጥሩ የሰው ልጅ ይሳሳታል። የማይሳሳት የለም ሁሉም ማንኛችንም ስህተት በጣም ብዙ ስህተት እንሰራለን ማለት ነው። ስለዚህ የማይሳሳት የለም ነገር ግን ስንማር ደግሞ በጣም ደስ ይላል ማለት ነው። እና እንደዛ ነው ጋይስ፣ እኔ የምለው ነገር የምንመክረው ነገር ቢኖር እንደዛ ነው። ምክንያቱም አትሳሳት፣ ያኔ ለምን ተሳሳታችሁ ብሎ ማውቀስ አይቻልም። ግን ማንኛችንም ስህተኞች ስለሆነ ነገር ግን እንትን ማለት ደግሞ መምከር ደግሞ አረህ እኮ ይሄ ነገር እኮ ስህተት ነው ምናምን ብሎ ከዛ ስህተት ውስጥ እንዲወጡ ማድረግ ወይም ደግሞ እነሱ ማውቀው ሊሆን ይችላል፣ ሳያውቁም ሊሆን ይችላል። አሁን እያወሩ እያሉ ለምሳሌ ምንም ሳያገናዝቡ ሊሆን ይችላል። ያኔ በቃ መቼም እነሱ የሚያወሩት ስሜታዊ ሆነ ስለሆነ ስሜታዊ ምናምን ሆነው ስለሆነ ያኔ ሪል ነገር አድርገው ስለሆነ ውስጣቸውን ሪል ነገር አድርገው አሳምነው ስለሆነ የሚያወሩት የእውነት የሚሰራቸው ሊሆን ይችላል የሚለው ነገር ግን

ካሜራ ዬን ላስቀምጥና ወረጥ እቺ ፍትክትክ ደርጋት ማለት ነው። ምሳ ልሰራ ስለሆነ ምን እንደምሰራ እስኪ ቪዲዮ መቀረጽ ከጫጥኩኝ ቀርጬ በ በዚያ በሌላ ቪዲዮ ለቀዋለሁ ማለት ነው። እንግዲህ በእኛ ቤት ብርያኒ ነው የምሰራው። በእኛ ቤት አሰራር መቀረጽ ከጫጥኩኝ ቀርጻለሁ ማለት ነው። ችግሩኔ የሆነ ነገር እየሰራሁኝ ስቀርጽ የምሰራውን አንድ ነገር ቀንስበታለሁ ለምሳሌ በቃ የሆነ ወይ ቅመማ ቅመም እቀንስበታለሁ እራሳለሁ ማለት ነው። ካሜራው ለፎከስ ስለማድረግ እዚያ የምሰራው ምግብ ላይ የሆነ ነገር እረሳበታለሁ እና ያ ያ ስለሚፈጠር ብዙ ጊዜ ምግብ ስሰራ መገረጽ ደስ አይለኝም። ነገር ግን እስኪ ዛሬ ከተመች ይቀንሳለሁ።